ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ።

ውሳነና እዚ ዝገልፅ ውሳነና ንሕጋዊ ሕገ መንግስታዊ ናይ ዝኽልልን ናይ ሰራዊት ሕገ ደንብን መሰረት ገይሩ ተወሲኑ። ጀነራል ምግባ ሃይለ ዳግም የጦርነት ፉከራና ዘመቻ እያካሄደ ይገኛል። ጀነራል ምግብ ዘመቻችን ለሰላም እና ለሕጋዊ መፍትሄ እንጠቀምበታለን፣ ከሕጋዊ እና ሰላማዊ መፍትሄ በላይ ካጋጠመንም ወይ ንቅንቅ፣ ዘመቻችን ቀጥለን እንታገላለን። ይህ አንደኛ ውሳኔያችን ነው ሲል ለጦርነት እየተዘጋጁበት ባሉበት እና ታጣቂ አሰልጥነው ባስመረቁበት በአክሱም ከተማ በተደረገው መርሃግብር በምስሉ ላይ እንዳያችሁት ፉከራና ዛቻ እያሰማ ይገኛል። ጀነራሉ ዘመቻችን የትግራይን ሉዓላዊነት በማረጋገጥ ይረጋገጣል ሲል ዳግም ወልቃይት ለመቆጣጠር ጦርነት እንደሚከፍቱም ፍንጭ ሰጥቷል። ዘመቻችን የትግራይ ህዝብና የሰራዊቱ አንድነት እንዲያጠናክር እንቀጥላለን ሲልም በፕሪቶሪያ የተፈረመው ታጣቂዎችን ትጥቅ የማስፈታት ስምምነት እንደማይፈጽሙና ይልቁኑ ሰራዊቱ ውሃኑም እንደሚቀጥል ጀነራል ምግበ ጠቅሷል። ጀነራል ምግበ ባለፈው ሰራዊት በደሞዝ እና በኢኮኖሚያዊ ጥያቄ መሰረት የተቃውሞ ሰልፍ አካሂዶ ነበር። ይህ ግን በትግራይ ምድር ላይ ዳግም ፈጽሞ አይደገምም። ይህ ከህጋችንና ስርዓታችን ውጪ ነው ሲል ባለፈው በሰራዊቱ የተደረገበት ከበባ የሞትና የሽረት ጉዳይ መሆኑን በመደናገጥ በማስፈራራት ሰራዊቱ ሲያስጠነቅቅም ተደምጧል። እሱና መሰለቹ እስከ ህይወታቸው ፍጻሜ የደሃ ልጆች እየገበሩ የህወሓት አንጃ መሪዎች ህይወት ለመጠበቅ መወሰናቸውም በመድረኩ አረጋግጧል። የድንጋይ ካብ ውስጥ ተደብቀው ወንጀል ሲፈጽሙ የነበሩ አራት ተጠርጣሪዎች ተያዙ። ተደብቀው ከሚኖርበት የድንጋይ ካብ ውስጥ እየወጡ በተለያዩ ግለሰቦች ላይ የውንብድና ወንጀል ሲፈጽሙ የነበሩ አራት ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ ዘጠኝ ከመኖሪያ አካባቢ ራቅ ብሎ በሚገኝ ቁጥቋጦ ውስጥ የድንጋይ ካብ ሰርተው በላስቲክ ከልለው ተደብቀው ሲኖሩ የነበሩ ናቸው ተብሏል። ከግል ተበዳዮች መካከል አንድ የሆኑት አቶ ኢፍሬም ዋለልኝ የተባሉ ግለሰብ የውንብድና ወንጀል የተፈጸመባቸው ጥቅምት 17 ቀን 2018 ዓ.ም ከምሽቱ ሁለት ሰዓት ገደማ ነው። ተጠርጣሪ አቡሽ አረጋ እና ማቲዎስ መንጌ የግል ተበዳዩ በዕለቱ በየካክፍለ ከተማ ወረዳ ዘጠኝ መገናኛ ተርሚናል ተብሎ በሚጠራው አካባቢ ሲንቀሳቀሱ ተከትለው በተመሳሳይ የወንጀል አፈጻጸም ሞባይል ስልካቸው ከወሰዱባቸው በኋላ ሊያመልጡ ሲያሞክሩ ፖሊስ ባደረገው ጥረትና በኅብረተሰቡ ትብብር እጅ ከፈንጅ ተይዘዋል። ሁለት ተጠርጣሪዎች ከተያዙ በኋላ የክፍለ ከተማው ፖሊስ መምሪያ የምርመራና የክትትል ቡድን በማቋቋም ባከናወነው ምርመራ የማስፋት ተግባር እና ባካሄደው ያልተቋረጠ ክትትል አባሪ ተባባሪ በመሆን ተመሳሳይ ወንጀል የፈጸሙ ጌቱ አብራና ባትሪ ባዛ የተባሉ ተጨማሪ ሁለት ግብረ አበሮቻቸው በቁጥጥር ስር አውሏል። በእነዚህ አራት ተጠርጣሪዎች ላይ የምርመራው ሂደት ተጠናክሮ በመቀጠሉ በጥቅምት ወር ውስጥ በተለያዩ ቀናት በክፍለ ከተማው የተለያዩ አካባቢዎች በሌሎች ሁለት ግለሰቦች ላይ ተመሳሳይ ወንጀል በመፈጸም ሞባይል ስልክ ቀምተው እንደተሰወሩ ማረጋገጥ ተችሏል። የውንብድና ብድና ወንጀሉ ሲፈጽሙ የቆዩት አራቱ ተጠርጣሪዎች ወንጀል ከመፈጸማቸው በፊትም ሆነ ወንጀል ከፈጸሙ በኋላ የሚደበቁበትን የድንጋይ ካብ ለፖሊስ መርተው ያሳዩ ሲሆን ኑሪያቸው በዚያ ካብ ውስጥ አድርገው እንደቆዩም በሰጡት ቃል ገልጸዋል። ፖሊስ ከግል ተበዳዮቹ የተወሰዱ ሞባይል ስልኮችን ከተሸጡበት በምሬት ያስመለሰ ሲሆን በወንጀል የተገኙትን ስልኮች ገዝተዋል የተባለ ተጠርጣሪም በቁጥጥር ስር ውሎ ምርመራ እያጠራም ይገኛል። የኢትዮጵያ አየር መንገድ በናይጀሪያ ትልቁ ዓለም አቀፍ የአየር ትራንስፖርት አቅራቢ መሆኑ ተገለጸ። ናይጀሪያን ከ150 በላይ ዓለም አቀፍ መዳረሻዎች ጋር አገናኝቷል ተብሏል። በአፍሪካ ግንባር ቀደሙ የኢትዮጵያ አየር መንገድ ከጥቅምት 18 ጀምሮ ከአቡጃ ወደ አዲስ አበባ ተጨማሪ 3 ሳምንታዊ የምሽት በረራዎችን በማስጀመር አጠቃላይ ቁጥሩን 34 ማድረሱን አስታውቋል። በናይጀሪያ የኢትዮጵያ አየር መንገድ ስራ አስኪያጅ ፍሬ ሕይወት መኮንን ናይጀሪያን ከ150 በላይ ዓለም አቀፍ መዳረሻዎችን ጋር አገናኝቷል ብለዋል። ለዚህም ኤርባስ ኤ351 እና ቦይንግ 787 ድሪም ላይነርን ጨምሮ በዓለም ላይ ካሉት እጅግ ዘመናዊና አዳዲስ አውሮፕላኖች መካከል ቀዳሚዎቹን ተጠቅመናል ሲሉም ተናግረዋል። አየር መንገዱ አሁን ላይ ወደ ሌጎስ 2 ዕለታዊና 14 ሳምንታዊ በረራ እንዲሁም ወደ አቡጃ 10 ሳምንታዊ በረራ ያደርጋል። በተጨማሪም ወደ እንጉ ሶስት ሳምንታዊ በረራ ወደ ካኖ ደግሞ ሰባት ሳምንታዊ በረራ እንደሚያደርግም ለማወቅ ተችሏል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ዩክሬን የአፍሪካ ሀገራትን መበቀል ትፈልጋለች ሲሉ ገለጹ። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ኪዮቭ የአፍሪካ ሀገራት በዩክሬን ግጭት ዙሪያ በያዙት አቋም የተነሳ መበቀል እንደምትፈልግ ገልጸዋል። ዩክሬን የአሸባሪነት ባህሪዋን በድጋሚ ያረጋግጣለች ሲሉ ማሪያ ዛካሮቫ መናገራቸው የዘገበው ስፑትኒክ ነው። የኪዮቭ አገዛዝ ታጣቂዎችን በማሰልጠንና የኔቶ ሀገራትን ለዩክሬን የሚያቀርቡትን መ ጣሪያ በማስታጠቅ ጥቃቶች እንዲፈጸሙ እገዛ ያደርጋል። ይህ ሁሉ በአውሮፓ ኅብረት የሚሸፈን ነው ሲሉ በጋዜጣዊ መግለጫ ወቅት አንስተዋል። የኪዮቭ አገዛዝ ደጋፊዎች የአፍሪካን አህጉር ከሩሲያ ጋር ወደ ግጭት ለመሳብ የተቻላቸውን ሁሉ እያደረጉ ይመስላል አለም ሲሉ ቃል አቀባይዋ ገልጸዋል። የኪዮቭ ባለስልጣናት በዩክሬን ዙሪያ ባለው ሁኔታ በያዙት ተጨባጭ አቋም የተነሳ አፍሪካውያንን እየተበቀሉ እንደሆነም በግልጽ ይታያል ብለዋል። ሩሲያ በበኩሏ ለአፍሪካ ሀገራት አስተማማኝ አጋር በመሆን ያለ ፖለቲካዊ ጣልቃ ገብነት እና ድርብ መስፈርት ለአህጉሪቱ ሰላምና ደህንነት ቅድሚያ እንደምትሰጥ ዛካሮቫ ማስታወቃቸውን ስፑትኒክ ዘግቧል። ሜሊሳ በተባለው አውሎ ንፋስ የሟቾች ቁጥር 49 ሲደርስ በርካታ ሰዎች የደረሱበት አልታወቀም። ሜሊሳ የሚል መጠሪያ የተሰጠው አደገኛ አውሎ ንፋስ የ49 ሰዎችን ሕይወት ነጥቀዋል። በሰሜን ካሪቢያን አካባቢ የተከሰተው አውሎ ንፋስ የጥፋት ጉዞውን ተከትሎ የፍለጋና የነፍስ ማዳን ስራዎች የቀጠሉ ሲሆን የሟቾች አሃዝ ሊጨምር ይችላል ተብሎም ይጠበቃል። የሄቲ ባለስልጣናት ትናንትና ሐሙስ ዕለት ቢያንስ 30 ሰዎች መሞታቸውና 20 ያህሉ ደግሞ ጠፍቷል ሲሉ ተናግረዋል። የሮይተርስ የዜና ወኪል እንደዘገበው ጃማይካ 19 ሰዎች መሞታቸውን አስነብበዋል። ዶሚኒካን ሪፐብሊክ አውሎ ንፋሱ ወደ ሌላ ቦታ ከመሻገሩ በፊት የአንድ ሰው ሞት መመዝገቡን አስታውቃለች። ከተመዘገቡት በጣም ጠንካራዎቹ የአትላንቲክ አውሎ ንፋሶች አንዱ የሆነው ሜሊሳ በጃማይካ ምድብ አምስት ደረጃ የተሰጠው ሲሆን በሰዓት እስከ 295 ኪሎ ሜትር የሚደርስ ከፍተኛ ንፋስ ነበረው። አውሎ ንፋሱ የጃማይካ ዋና ከተማ ኪንግስተንን አልመታም። ነገር ግን በጃማይካ ምዕራባዊ ክፍል ውስጥ ከፍተኛ ውድመት ማድረሱን የመንግስት ባለስልጣናት ተናግረዋል። የአውሎ ንፋሱ ኃይል በካሪቢያን አካባቢ አውዳሚ ንፋስ፣ ዝናብና ጎርፍን ያስከተለ ሲሆን ባለፈው ሳምንት ከነበረው ጥንካሬ እየቀነሰም መጥተዋል። የሂስፓኒዮላ ደሴት በሚጋሩት ሄይቲና ዶሚኒካን ሪፐብሊክ ምንም እንኳ ቀጥተኛ ጉዳት ባይደርስባቸውም ሁለቱም ከባድ የጎርፍ አደጋ አጋጥሟቸዋል ሲል ከስፍራው የተገኘው መረጃ ያመላክታል። በኩባ ምንም አይነት ሞት እስካሁን አልተመዘገበም። የኩባ ምስራቃዊ ክፍል ግን በኃይለኛ ንፋስ እንደተመታ ሮይተርስ የዜና ወኪል ዘግበዋል።